አደርገው ክርስቲያን ሜካፕ ተቀባን አልተቀባን፣ ሊፕስቲክ ተቀባን አልተቀባን ምንም የሚጠቅመን ነገር የለም። ሲወጣ ይደረሳል እና ስትለብሱም ስትቀቡም ምንም ስትሉ ጊዜውን ብታዩና ለሁሉም ጊዜ ያለው ስላለ መጽሐፍ እሱም ብትጠቀሙ ነው እንጂ ሜካፕ ማቀባት ኃጢአት ነው ጽድቅ ነው የሚል ነገር የለም። ግን ቤተ ክርስቲያን ልጆቿን ሁሉም በአገባብና በስርዓት ይሁን ስለሚባል በአገባብና በስርዓት ብታረጉት እሺ። አሁን የሚሄደው ላስቀድስ ነው። ላስቀድስ እየሄድኩኝ ፊቴ ላይ ሜካፕ፣ ከንፈሬ ላይ ሊፕስቲክ ምን ይሰራልኛል ብሎ ከሄደ አንድ ሰው አንደኛ ንዋየ ቅድሳቱን መስቀሉን፣ ምን ሲስም እዛ ላይ ማህተም እየተወ አይሄድም። እና የምሰጥሽ መልስ ሁሉ ተፈቅዷል፣ ሁሉ ግን አይጠቅምም የሚለውን ግን አሁን ሰርግ ቦታ ከሆነና እየተዘመረ እያለ ከበሮ መምታት የሚወድ ሰው ነጠላ ለብሳ እራሷን ሸፍና እስከመታችሁ ድረስ አንቺ ፊትሽን ሜካፕ ተቀብተሻልና ዞር በይ ከዚህ ልንላት አንችልም። ስለዚህ ቦታውና ሰዓቱ ይወስነዋል። ደግሜ የምለው ሁሉ ተፈቅዷል፣ ሁሉ ግን አይጠቅምም። ለሁሉ ጊዜ ያለው ስለሚል ጊዜው ነው። ይሄ ነው የኔ መልስ። ያ እኔ የጠየኩት እኮ አንድ ሰው ሰው ስላለ ነው እና እስኪ ልጠይቅ ብዬ ነው። ማለት ዶግማ ጥያቄ ሩ ሰዎቹም ማይጠይቁት ዘሎ የሚጠይቁት ጥያቄ ከባድ ነው። ለማንኛውም በጣም ደስ ይላል። እንኳን ደህና መጣችሁ። አሁን ፕሮግራሜን ከመጀመሪ በፊት አንድ ነገር እንግዲህ ኪዳነ ምህረት ቤተክርስቲያን በየወሩ እሄዳለሁ። እንደምታውቁት ኪዳነ ምህረት ቤተክርስቲያን በየወሩ እሄዳለሁ። በየወሩ በሚሄድበት ሰዓት ላይ ለተከታታዮቼ በዓለም በአለም ዙሪያ ላይ ለተበተኑ ሰዎች 16 ጧፍ አስገባለሁ። እንደምታውቁት በግሌ ደግሞ ማስገባው አለ። ለእናንተ ደግሞ 16 ጧፍ እያስገባው እንግዲህ በዚህ መሀል እናታችን ቅድስት ኪዳነ ምህረት ቋጠሮን የምትፈታለት የልቡን ሐሳብ የምታዳመጥለት ሰው ይኖራል ብዬ ከማሰብ የተነሳ በየሮ እናደርጋለሁ፣ እና መጥፎ ኮመንት ካያችሁ የጴንጤ ነው። እሺ፣ የስድብ ምናምን ኮመንት ካያችሁ የጴንጤ ስለሆነ ምንም ችግር የለው። ምንም ክፉ አትመልሱላቸው። ጌታ ኢየሱስ እንደሚወዷቸው ብቻ ንገሯቸው። እንደዛ ብቻ በሏቸው። መጥፎ ኮመንት ስድብ ያለበት ምናምን ካያችሁ የፕሮቴስታንት ነው፣ የማንም አይደለም። ዝም ብሏችሁ እግዚአብሔር ይባርካችሁ ብቻ ብሏቸው። ሜላ ነገር አትመልሱላቸው። ምንም ነገር አትበላቸው። ብቻ እግዚአብሔር እንደሚወዳቸው ብቻ ንገራቸው። ኦኬ ከዛ ውጭ ምንም ነገር እንዳታደርጉ። እኔ በጣም ነው የሚገርመኝ፣ የእናታችን የቅድስት ኪዳነ ምህረት ሁኔታ እጅግ በጣም ነው የሚያስገርምኝ፣ እጅግ በጣም ነው የምደነቀው። እሷ ለብዙ ሰዎች ደራሽ ናት፣ የብዙ ሰዎች ጸሎት ሰሚ ናት፣ የብዙ ሰዎች ልመና ሰሚ ናት። የብዙ ሰዎችን ቋጠሮ የምትፈታ ናት እና እንደምታውቁት የሆነ ጊዜ የሆነ አንድ ምስክርነት ስሰጥ ላይቭ ሪከር ተደርጎ ተለቆ ነበር። እንደውም ኔቨር እሱን ላይቭ ለቀዋለች እና በጣም ወደ ብዙ ሰዎች ተመልክተውታል። በጣም ብዙ ብዙ ሰው ተመልክቶታል። ያኔ በሰዓቱ የነበረው ነገር ምንድን ነበረ? ቢሮ ውስጥ ትንሽ ችግር ነበረ እና ያንን ነገር ደግሞ እናታችን ቅድስት ኪዳነ ምህረት ፈታችሁ በለጠቀ ነው። እሷ ጋር ሄጄ ጨንቆኝ እሷ ጋር ሄጄ ስነግራት እሱን አስተካክለው ምናምን ከዛ በኋላ ያ ነገር በዛ እንደተጠናቀቀ ሁላችሁም ታቆታላችሁ። ከዛ ከጊዜ ቆይታ በኋላ ደግሞ በአንድም በሌላም ከትምህርት ጋርም ከምንም ጋር ተያይዞ በተለያየ አይነት ምክንያት ወጣው ከመጀመሪያ ከነበረኩበት በ16 ነገራት በ17 ፈታችሁ እናታችን ኪዳነምህረት በ16 ነገ፣ በ17 ፈታችሁ እና እኔ በጣም በጣም ነው የተገረምኩት። ያን ሰዓት ላይ እንደገና ደግሞ ከዚህ ሁሉ ኮመንቱን ሚዩት ባጠፈውዝ ነበርኩኝ የነበርኩት በቃ። እና አልከፋኝም። ቤት በመሆኔም በጣም ደስተኛ ነኝ። የወጣውበት ምክንያት ዓላማ አደርጓለሁ ብዬ ያሰብኩት ነገርም አልሆነም ነበር አልተሳካም። በቃ ግን ጀስት ቤት ነበርኩኝ፣ እንደረፍትም ሆኖ ቤት ነበርኩ የነበርኩት። በጣም አልከፋኝም፣ አላዘንኩኝም። ግን የሆነ ቀን ላይ ዝም ብዬ እንደዚህ ኪዳነ ምህረት ቤተክርስቲያን ሄጄ በሚሄድበት ሰዓት ላይ ኪዳነ ምህረት የሆነ ሰዓት ላይ በተከታታይ እየሄድኩኝ ጸበል እጠመቅ ነበር። ከተመዝገኝ ጋር እየሄድን ጸበል እንጠመቃለን፣ በተለይ እሑድ እሑድ እንሄድ ነበር እና ነገር አንድ ቀን እንደዚህ ቆም ብዬ ጸሎት እያደረግኩኝ በቃ ቅድስት ኪዳነ ምህረት ለዚህ ቦዘኔ ራሴ ለዚህ ቦዘኔ ለዚህ አጥያተኛ፣ እስኪ የሚሆን ስራ ነገር መቼስ አንቺ አታጪም። ግን እኔ ቢሆንልኝ የምፈልገው ባንቺ እለት ነው፣ ባንቺ እለት ነው ሊሆንልኝ የምፈልገው እንጂ ሌላ ቀን ሳይሆን ባንቺ እለት ቢሆንልኝ ደስ ይለኛል። ለዚህ ቦዘኔ መቼስ ስራ አታጪም ብዬ ያው እኔ እንደናት ቀለል ነው ነው ማውራው እሷ ጋር ሳወራ እንደ ልጅ። ከዛ ያንን ብዬ ወጣው ምናምን። የትኛውን ቦታ ላይ ከዛ በኋላ ስራ አላመለከትኩኝም የትም ቦታ ላይ ምንም አይነት ነገር አላደረኩም። ምንም ያደረኩት ነገር ይሄ ነው። ኪዳነ ምህረት መቼ ነበረች? ባሁኑ 16 መቼ ነበረ? ባሁኑ እ 16 የነበረው ቅዱስ ሚካኤል እሁድ ነበር አይደል? ሰኞ 13፣ ማክሰኞ 14፣ እሮብ 15፣ ሐሙስ 16። ሐሙስ 16 ነበር ያለፈው ሐሙስ 16 ነበር። እኔ መቼ ተጠራሁላችሁ መሰላችሁ? እ በ13 ተጠራሁ። በ13 ስራ ኮድ ላለ እና ቦታ ላይ መግባት ከፈለግ እስኪ ሲቪ ላክልኝ። ከዛኔ እና ቆንጂት አይናችን እስኪ ጠፋ ድረስ ሲቪውን አንድ ላይ ያስተካክለን ምናምን ምናምን። የዛኑ ቀን ማታ አካባቢ ላይ ነው መላክ። ከዛ እንደላክን በንጋታው ተደውሎ ለኢንተርቪው ና ተባልኩኝ። መቼ በአስራ አራት ለኢንተርቪውና ተባልኩኝ። በአስራ አራት ለኢንተርቪውና ተባልኩኝ። ከዛ በአስራ አራት ኢንተርቪው ለማድረግ ሄድኩኝ። በአስራ አራት ኢንተርቪው ያደረግኩኝ ከሰዓት አካባቢ ላይ ነበር። በጣም የሚገርም ነበር። ከዛ እኔ አፕላይ አላደረው እንደውሎ ነው ስለ እኔ አጣርተው ምናምን እንደዚህ እንደዚህ ይሰራ ነበር ተብሎ በራሳቸው ጠይቀው ሲቪ ላክ ተብዬ በሬ ድረስ መጥቶ ስራው ማለት ነው። ከዛ በአስራ አራት ኢንተርቪው ያደረግኩኝ ከዛ በአስራ አምስት ተደወለልኝና ነገ መተህ የስራ ኦፈርህን ፈርም መቀበል ትችላለህ ተዋልኩ። በሚገነ ሁኔታ ከዛስ በአስራ ስድስት የእናታችን የኪዳነ ምሕረት ዕለት ይታያል። በ16 የእናታችን የቅድስት ኪዳነ ምሕረት ዕለት ስራውን ተፈራርሜ ኦፊሻል ደብዳቤ ተቀበልኩ። በዕለቷ በ16 ያለፈው ያን ቀን ጧፍ ያስገባውላችሁ ቀን በአስራ ስድስት በጣም የምፈልገውን አይነት ስራ ይፈላል ምናም ሳይሆን ከዚህ ፊት በቀር የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር። ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራርቼ እንደዚህ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በእለተ ቀኗ እናቴ እናቴ ቅድስት ኪዳነ ምሕረት በጣም አስጨንቅያት እንኳን አይደለም የነገርኳት በቃ ለዚህ ቦዘኔ መል ስራ አንቺ አታጭም ብዬ እንደዚህ ቀለል አድርገ የተናገርኩ ግን ቢሆን ደስ የሚለኝ በአንቺ ቀን በለ ተቀማ እመቤቴ፣ በ16 ሐሙስ ለፍ ያለፈው በ16 ጀመርኩ። የዛኑ ቀን ነው እንደውም የእጄ የተወሰነ ስራ የሰራሁት የዛኑ ቀን በ16 ሄድኩ፣ ቀን ፈራምኩኝ። ከዛ በኋላ ከዛ በቃ ይኸው ስራ ጀመርኩኝ። ዛሬ ስንተኛ ቀኔ ነው ማለት ነው? አራት ሶስተኛ ቀኔ ምናምን ይመስለኛል። ሰሻ ጀምሬላችሁ ስራ በመስራት ላይ ይገኛል። በድንገት የሆነ ነገር ነው የምነግራችሁ። በድንገት እግዚአብሔር ምስክር። እኔ ምን ላድርጋት? እናቴን ላድርጋት? ምን ልሁንላት? ግራ ግራ ነው የሚገባኝ እኔ የምር ግራ ግራ ግራ ነው የሚገባኝ ፍጥነቷ ፍጥነቷ። እኔማ አይ ቲንክ እኔ አላቅም። እኔ ታዳላለች ይመስለኛል እኔ እኔ ያላቅም። በስመ አብ ወወልድ ወመንፈስ ቅዱስ። በእውነት ኡይ ኪዳነ ምህረት በ16 ስራዬን ተፈራርቤት ኦፊሻሊ ጀመርኩኝ። በእለት ተቀኑ በጣም ብዙ ዲቴሎች ነበሩ። እንደዚህ ላይቭ ላይ ግን መናገር ይከብዳል፣ አንዳንዱን ነገር አንዳንድ የሚገራርሙ ነገሮች ነበሩ በጣም ማለት አፍርጭ ምናምን ብነግራችሁ ማለት ነው እና ደግሞ የሆነውን ነገር ብናገር የሚያስደምሙ ነገሮች አሉ ግን እንዳጠቃላይ አራት ወር ከምናምን ስራ ላይ አልነበርኩኝም። ባጭሩ አራት ወር ከምናምን ስራ ላይ አልነበርኩኝ በፍጹም። እናም ደግሞ ለስራ የትኛውን ቦታ ላይም አልተወዳደርኩኝ። እግዚአብሔር በሚያውቀው አንድ ቦታ አልተወዳደርኩ። አንድ ቦታ ጀስት ጸሎት ብቻ ነው ያደረኩት። ኪዳነ ምህረት ጋር አንድ ቀን ጸሎት አደረኩኝ። ለዚህ ቦዘኔ አንቺ ስራ ካለሽ ደስ ያለሽ በለተከልሽ ብቻ ብዬ በቃ ጸሎት አደረግኩኝ ከዛ በኋላ ምንም ያልኩት ነገር የለም እግዚአብሔር ወዶ ፈቅዶ በእናታችን በድንግል ማርያም ል ሊያውን በእለተ ቀኗ ስራ ማግኘቴ ምናምን ያን ያለ እሱ አለ ምን ንትን የሚለኝ የስራ ልምድ አለኝ በፈላለግ ስራ አላጣም ግን ያስገረመኝ በእለተ ቀኗ በእለተ ቀኗ በ16 በ16 ስራ ጀመርኩኝ አቋርጬ ከነበርኩበት ቦታ እና በጣም ነው ደስ ያለኝ። በጣም በጣም የምር ቅድስት ኪዳነ ምህረት የእንጦጧ በተለይ የእንጦጧ ኪዳነ ምህረት እጅግ በጣም በጣም በጣም በጣም በጣም ትለየለች። እንጦጧ ኪዳነ ምህረት በኢየሱስ ክርስቶስ በጣም ማለት ነው። ከምላችሁ በላይ ከምላችሁ በላይ የእንጦጧ ኪዳነ ምህረት ለእኔ በተለይ እኔ እኔ እንጃ እኔ በእሷ እኔ ድሮ ነገር ያቸዋለሁ በጣም ወዳጄ የነበረው ቅዱስ ሚካኤል አሁንም ነው ቅዱስ ሚካኤል ጋር ሂጄ ተናግሬ ብዬ ማጣው ነገር የለም። አሁን ግን በድንገት ቅድስት ኪዳን ምህርት ጋር ከዛ በኋላ ይኸው ቀርቼ አላውቅም በየወሩ ነው የሚሄደው በየወሩ አንድ ብቻ ሐዋሳ ሄጄን ያመለጠኝ አንዴ ሐዋሳ ነበርኩኝ ከዛ በፊት ግን በኋላ በየወሩ ኪዳን ምህርት እሄዳለሁ እሄዳለሁ በስነስርት ጸሎት ዜና መንፈሴ ተረጋግቶ ውስጤታን የተናደሱ ሰላም ሆኜ የምመለሰው ትንሽ ነገር የሆነ ጭንቅላቴን የሆነ ከበድ ቢለኝ አሁን የሆነ ነገር ቢያስጨንቀኝ፣ ተነስቶ ላጥ ኪዳነ ምሕረት ጸበል ምናምን ስጠመቅ ነበር። እዛ ከተመስገን ጋር አብረን ስጠመቅ ነበር። ተመስገን እራሱ ራሱ ዘው በጣም በቃ ወዶት ሊሞት ማለት ነው። እንዴት ደስ እንደምትል ቅድስት ኪዳነ ምሕረት እመቤቴ፣ በጣም በቃ ሰሚ ናት። በጣም ጦጦ ኪዳንን ምህርት ፍጥነት መልስ ስሰጥ ይለያል። እናት የኔ እናት በስሆ በጣም ነው መወዳት፣ በጣም በጣም ነው መወዳት። እና እባካችሁ በጣም የከበዳችሁ ሰ እኔ በደለኛና ኃጢአተኛ የሆንኩ ልጇን በዚህ ልክ የምትሰማኝ ከሆነ በዚህ ልክ በፍጥነት የምታዳምጠኝ ከሆነ እናንተ ሄዳችሁ ንገሯት። መቼስ ከኔ የማይሻል ሰው የለም፣ እዚህ ሚዲያ ላይ ሆነ መሬት ላይ ያሉ ሰዎች ሄዳችሁ ንገሯት። እንጦጦ ኪዳነ ምህረት ወደ እንትን ወደ ሽሮ ሜዳ አካባቢ በቃ አሜሪካን ኤምባሲ ትንሽ አለፍ ብላችሁ ትንሽ እንድሄዳችሁ ወደ ቀኝ መታጠፍ ብቻ ነው። ሂዱ፣ የምሬ ነው ብላችሁ በቃ አልቅሱ። ልጅ የሌላችሁ ልጅ እንድትሰጣችሁ፣ ስራ የሌላችሁ ስራ እንዲኖራችሁ፣ ትዳር የሌላችሁ ትዳር እንዲሰጣችሁ፣ በትዳራችሁ የተፈተናችሁ ያላችሁ ሰዎች ትዳራችሁ እንዲስተካከል፣ በጣም በብዙ ሁኔታ በብዙ ጭንቅ ውስጥ በብዙ ሀዘን ውስጥ ያላችሁ ሰዎች ሁሉ ሂዱ ተነሱና ጸሎት አድርጉ ስለተሳሉ ተማጸናቱ ክርስቶስ ምስክሬ ነው። በጣም በጣም በጣም በጣም በጣም በጣም መልስ ታገኙበት፣ አላችሁ። መልስ አላችሁ። አምላክ ንጽህ ቅድስተ ቅዱስ አንድ እንግል ማርያም የእናትነት ምልጃዋ ፍቅሯ በእውነት አይለይን። የእናትነት ምልጃዋ ፍቅሯ አይለየን።